ዛሬ እንግዲህ ከልጃችን ጋር መተናል። አይ በላች። አይ በላች። እንዴት ናችሁ በላች። ደህና ናችሁ በላች። እንዴት ናችሁ እንግዲህ ቤተሰቦቻችን፣ ዛሬ ትንሽ ጠጠር ያለች ሀሳብ ነው ይዘንላችሁ የመጣ ነው። በተለይ ለአባባ ለአባባ ና ለአኑሻ ከባድ ሀሳብ ነው ይዘን የመጣ ነው። እንደዚህ ይሆናል ብለን አልጠበቅንም ነበር። እውነት ለመናገር ያው ያየኋቸው አንዳንድ ነገሮች አሉ። እውነት ለመናገር አባቴ ምንድን ነው ምንድን ነው ምን ማድረግ እንችላለን? ለምድረም ምን ማድረግ እንችላለን? ያው እንግዲህ በዚህ ጊዜ ይሆናል ብዬ አላሰብኩም ነበረ። እኔው ነበር ነገር አምንክ ሳይወራ የሚታዩ ነገሮች ምናምን ብዙ ነገሮች ስላሉ ብቻ ያው ከባድ ነው። እስኪ እ አኑ አንድ ላንተ ከብዶሃል፣ ከብዶሃል ላንተ። እንግዲህ ቤተሰቦቻችን በተንብሌሉም እንግዲህ ቤተሰቦቻችን አልነገርናችሁም። ዛሬ በዛሬ ቪዲዮ ኤሚ ማማ ሁለተኛ ልጅ ቼክ ለማድረግ ከእናንተ ጋር ከእናንተ ጋር ቼክ ላይ ማድረግ መጥቻለሁ ማለት ነው። ውጤቱ ምን ሊሆን እንደሚችል ማናችንም አናቅም። ግን ግን አባባ በጣም በጣም በጣም የጠረጠራቸው ብዙ ነገሮች አሉ። አዎ፣ የሆነ ለመናገር ቤተሰቦቻችን የሚታዩ ነገሮች አሉ። ፕላስ በአሁኑ ጊዜ ያዩቸው ነገሮች አሉ። አሁን ብዙ ነገር ታያለች። ብቻ ማሳያቸው ብዙ ነገሮች አሉ፣ አሳያቸዋለሁ። ብዙ ነገር የጠረጠርኩበት ነገር የምትላቸው ነገሮች አሉ እሱን እነግራቸዋለሁ። ያ ያ ስላለ እንግዲህ ዛሬ ዛሬ እንግዲህ በካሜራ ከእናንተ ጋር ሆነ እርጉስ አልሁን ውጤቱ ምን ሊሆን እንደሚችል አብረን እናያለን ማለት ነው። እስከ መጨረሻው ሰዓት ድረስ አብራችን ሁኑ። ይህን ቪዲዮ ላይክ አድርጉ፣ እንዲሁም ደግሞ ዮ ኤንድ ኤሚ ሰብስክራይብ በላቸው፣ ሰብስክራይብ በላቸው ሰብስክራይብ ያደረኩት ገዝቻለሁ። ስለዚህ አብረን ቼክ እናደርጋለን፣ እና ደግሞ ሪያክሽናቸውንም እስኪ የውዬ ምን እንደሚያስብም እንጠይቀዋለን። የታስቀምጨው እንደሆነ ጠፍቶብኝ እየፈለኩት ነበረ። አብረን ቼክ እናደርጋለን፣ እንደገዛውም አላወቅም

ብዙ ነገሮች አሉ። እውነት ለመናገር ያየኋቸው ነገሮች እንዳልኳችሁ ኢንትሮ ላይ አማርኝ አብዝታለች። አማርኝን ያው መቻልኩ ለመናገር መምራት በቃ እርግዝና አይነት ነገር ነው። እንደ ሰው አንድ ሰው የሆነ ነገር ትላለች። አሁን አሁን ትላለች

ነው እስኩቱ አወለቀው። እንግዲህ ሌላም ነገር ላመጣ እችላለሁ። ወሳኔ የማት ነገር እና ስለዚህ ጠርጥረሃል? አዎ ያንዴ እንንሳይ እንትን ብሎኛል። ለመናገር የሆነ ነገር ውስጥ ፈጥሯል። እንግዲህ አኑ ምን አለበት? አንተ እኔ ልጨነቅ እንጂ ምን አለበት? የዳይፈር የለብህ። እሺ አኑ ደግሞ ይጠይቅ። አኑ ደግሞ ና ና እሺ አኑ ሁለተኛ ልጅ ትፈልጋለህ? እህት ትፈልጋለህ? አው ሁለ እህት ትፈልጋለህ? እህ ትፈልጋለህ ወይ? ሌላስ ምን የምትፈልገው ነገር አለ?

እውነት ለመናገር በዚህ ሰዓት ኤክስፔክት አላደረግኩም ነበር። እውነት ለመናገር ግን ከሆነም ሆነ ነው፣ እግዚአብሔር ስጦታ ነው። ሁሉ ነገር እግዚአብሔር ባለው ሰዓት ነው የሚሆነው። ቢሆንም ባይሆንም እንግዲህ እኛ እንኖራለን እንቀጥላለን። ከእግዚአብሔር ያው የሚፈጠሩ ነገሮች ይኖራሉ። ኑሮ ያው ህይወት ከባድ ነው እንደምታውቁት እንደምታዩት። ኑሮም ከባድ ነው። እረ ካካ ነው እንዲህ ባቦ እኮ ነው ባቦ እኮ ነው እናት ማለት ነው። አማረኝ አማረኝ እያለች የማይደረግላት ነገር የለም። እ አንተም አምሯል አምሯል አንተም አምሯል ይሄ ማለት ነው። ይሄ በወጣን ቁጥር ማማ አማረኝ ትላለች፣ ይገዛል። ከዛ ሌላ ውስጥ አይታል አፕል አማረኝ ነው ብርቱካን አማረኝ ነው። ከዛ ጎመን አማረኝ የሚቀቀል የሚቀቀል ነገር ነው አማረኝ እያለች ያለችው እና እስቲ ዛሬ እግዚአብሔር ካለ አባቴ እግዚአብሔር ካለ ሲስተር፣ እህት ወይ ደግሞ ወንድም ና ና ና ና ግባልኝ፣ ና ና ግባልኝ። ሲስተር ወይንም ወንድም ይመጣል ማለት ነው ቤታችንሽ፣ እግዚአብሔር ጋር ማን ትላታለህ ስሟን? ሴት ይሻላል ወንድ ምን ይሻላል? ና ና ና ግባ ኢና ደሞ፣ በዚህ እንግዲህ አብረን የምናይ ይሆናል። ቤተሰቦቻችን ሰውቻችን አብራችሁን ሆኖ እንግዲህ ነግሬያቸዋለሁ። ብዙ ነገር አለ በህይወት ውስጥ እኛ ግን እንቀጥላለን። እግዚአብሔር ያለው ይሆናል። አብራችሁን ሆኖ ነው አይደል አባቴ የ እንግዲህ እንጠብቃለን መልታረጊ ነው ሼክ ቅድመ ሁኔታዎች አሉ። ከዛ በፊት ቤተሰቦቻችን ብዙ ቅድመ ሁኔታዎች አሉ እምኑ

እንግዲህ ቤተሰቦቻችን፣ እንግዲህ እንግባ። እማ ያሁን ቼክ ማድረግ ይሆን ይዛ ውስጥ ነች ያለችው። እንሄዳለን አብራችሁን ውጤቱን እስከ አይተሸኩ እያለሁ የት ነች ማማ? የት? እንግባ ና ና። እሱን አስቀምጠው፣ እሱን አስቀምጠው

አንቲ ለምን መጣችሁ? ቀልድ አንዬ ለምን መጣችሁ? አንዲ ቁጭ ብዬ ነው ማይሽ። እዚህ ጋር ቁጭ ብዬ ቼክ ላድርግበት። አይ እዚህ ጋር። አባቴ አባቴ፣ ይኸውልህ እህት ሚጣ አለኝ። ምን ይምጣ አለው ሚጣ ምንድነው የሚያስፈራ? ምንድነው የሚያስፈራ? ምንድነው የሚያስፈራ? አባ ያሳለፍናቸውን ጊዜ ውስጥ ታስታውሳለህ? አውቃለሁ፣ እንደዚህ ያለፍነው? ከልብ ያንን ጊዜ ያንን ለማድረግ እውነት ቢሆን ፕሬግነንሲው የምር ወደ ውስጥ ልጅ ቢኖር እግዚአብሔር ፈልጎ አይደለም እኮ። አይ ቀላል ነው እያልኩሽ አይደለም። ለአንቺም ለእኔም በጣም ከባድ ነው፣ ግን ደግሞ ከሆነ የምናደርገዋለን። እግዚአብሔር እንድንበዛ ፈልጓል። ስለዛ እንወጣዋለን። አንቺም መበርታት እኔም ገና ሳናይ የሁሉ የበለጠ አፈቀድኩት በጣም

አኑዬ ቶሎ እህት ቢኖረው ወንድም ቢኖረው ምልክ እድሜዋ ይራራቅ አብሮ የሚጫወተው ጓደኛ ቢያገኝ በጣም ደስ ይለኛል። እውነት ለመናገር አልዋሻችሁም፣ ግን እያያችሁት ነው። ግን ግን ደግሞ ስታስቡት ትንሽ እኔ በተለይ እንትን ነኝ፣ አይደለም አይደለ፣ እጨናነቃለሁ ምናምን። ይሄ ማኔዥ ማድረጉ እችላለሁ ወይ ብዬ ሳስብ ትንሽ ይከብዳል። ግን ደግሞ የሚቀር ነገር አይደለም። ይከብዳል ግን ደግሞ እግዚአብሔር ባለበት ቀን አሁን ዝግጁ ነን ብለን የምናስብበት ሁለታችንም ስሜታችን ማሽመ የሚያደርግበት ሰዓት ቢሆን ደግሞ መልካም ነው እና አሁንነን ለመናገር አለዋሾቹም እኔ ዝግጁ ነኝም አደለው ሱእንትን እያልኩ ነው። እኔም እንትን እያልኩ ነው ሼክ አድርጊና ወጭልኝ። ኤኒዌይስ ይሁንም ባይሆንም አንዬንም ልጅ ወደዋለሁ። ካልመጣም አይ ቤት አረ በእግዚአብሔር አባ አውቃ አንድ ቺክ እንደማረክ እኮ ውስጥ እዛች ጋር ነው። ከዚህ ቻው

Tada! ጨብጠህም ነበር ነበር ትፈልግ ነበር። ነው፣ አይ ቤተሰቦቻችን፣ ውጤቱ አንድ መስመር ነው። አንድ መስመር ማለት የለም እርግዝና ማለት ነው። ወ ኖ ሲስተር ኖ ብራዘር እንዲህ ነው አኑ እንዲህ ነው ምንድን ነው ተቀናቃኝም አይመጣብህም ምን ትላለ ምን ትፈልግ ነበር እንደ ትፈልግ ነበር ደስ አላለኝም የሆነ አሳየው አሳየው የለም እዚህ ጋር እህት ቢኖርህ ካካ ካካ ነው። እህት ቢኖርህ እህት ቢኖርህ ሁለት መስመር ይሆን ነበር። አሁን ግን አንድ መስመር። እንግዲህ ቤተሰቦቻችን ታዲያ ምንድን ነው? እንግዲህ ቤተሰቦቻችን እኛ ባልነው ነው ሳይሆን፣ እግዚአብሔር ባለው እግዚአብሔር በፈቀደው ነው የሆነው። ና እንዬ ና አባቴ ና ሚጣልኝ እኮ የምር ቢሆንም ባይሆንም አር ፐርፌክት ፋሚሊ ቤተሰቦቻችን እንወዳለን፣ ቤተሰባችንን የምንወዳለን። ያ ነው እግዚአብሔር ያለው ነው የሚሆነው። እንግዲህ ከእግዚአብሔር ጋር በቀጣይ እንግዲህ ሴትም ከሆነች ወንድም ከሆነች ኮመንት ላይ ስም እያሳወቃችሁ አይደለ ሙከሬን

እንግዲህ ቤተሰቦቻችን ቪዲዮ ያያችሁት ይመስል ነበር። በጣም ነው የምንወዳችሁ። በቀጣይ ቆንጆ ቪዲዮ ይዘን እስክንመጣ ድረስ ደህና ሰንብቱልን፣ እንወዳችኋለን፣ ከዮ ኤንድ ኤሚ ፋሚሊ። ሰብስክራይብ ያደረጋችሁ ቆዩን። ሰብስክራይብ በላቸው። ሰብስክራይብ በላቸው። ያ ባይ